ሴት ተማሪዎች የጥፍር የፀጉርና የከንፈር ቀለም መቀባት ቅንድብ መቀንደብና መኳኳል አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት ቤት መሄድ የሚከለክል መመሪያ ትምህርት ሚኒስቴር ማዘጋጀቱ ታውቋል። ከሰሞኑ የዩኒቨርሲቲ ሶስተኛ ዓመት ተማሪዎች ለአንድ ዓመት ያስተምራሉ የሚለው መመሪያ ብዙዎችን አስቀይሞ ሰላማዊ ሰልፍ እንዲወጡ አድርጓል። ታዲያ ሌላም አዲስ መመሪያ ወጥቷል፣ ብዙዎችን እያነጋገረ ነው። ትምህርት ሚኒስቴር የተማሪዎችን ምግባር ለመቆጣጠር ያዘጋጀው ረቂቅ መመሪያ ማንኛውም ተማሪ ከተፈጥሮ ጸጉራቸው በስተቀር አርቲፊሻል ጸጉር መቀጠል እንደማይችሉ ይደነግጋል። ከዚህ ባለፈም በትምህርት ቤት ውስጥ አላስፈላጊ የሆኑ የኢትዮጵያን ባህል የማይገልጹ በዓላት በተለይም ክሬዚ ዴ፣ ኦልዲስ ዴ፣ ቤቢ ዴ፣ ቶማቶ ዴ፣ ከለር ዴ፣ ቫላንታይን ዴ ና ሌሎች የበዓላት ቀናት ተብለው የሚከበሩ በዓላትን ማክበር መመሪያ ይከለክላል። በትምህርት ቤት የደንብ ልብስ በተገቢ መንገድ መልበስ ሲል ባወጣው መመሪያ ስር ሴቶች ጉርድ ቀሚስ ከባት በታች የሆነ ቁመት ያለው ለብሰው መገኘት አለባቸው ተብሏል። ከደንብ ልብስ ውጪ ቢሆን ከአካባቢው ባህል ጋር የማይቃረን አለባበስ መልበስ ይጠበቅባቸዋል ይላል ረቂቅ መመሪያው። ትምህርት ቤት ውስጥ መፈጸም ከተከለከሉ ድርጊቶች ብሎ ከዘረዘራቸው መካከል ደግሞ የትምህርት ቤቱን መምህራን፣ የትምህርት ቤቱን አመራር ሰራተኞችና ሌሎችንም የትምህርት ማህበረሰቡን አካላት መዝለፍ፣ መስደብ፣ ማንቋሸሽና አካላዊ ጥቃት መፈጸም ቅጣት የሚያስከትል ተግባር ነው ተብሏል። ተንቀሳቃሽ ስልክ ወይም ሞባይልና የሙዚቃ ማዳመጫ መሳሪያዎችን ትምህርት ቤት ቅጥር ግቢ ይዞ መገኘት ረቂቅ መመሪያው ይከለክላል። በቃል በምልክትም ሆነ በጽሁፍ ጸያፍ ነገሮችን መግለጽ ጨዋነት የጎደላቸውን እንዲሁም ሃይማኖታዊና ፖለቲካዊ ይዘት ያላቸውን ምስሎች እና ጽሁፎች በትምህርት ቤት ውስጥ ይዞ መገኘትና ማሰራጨትም ከተከለከሉት መካከል ይጠቀሳሉ። በትምህርት ቤት ግቢ ውስጥ የማንኛውንም አይነት የሃይማኖትና አምልኮ ስራ የፖለቲካ እንቅስቃሴዎችንም ማካሄድም ይከለከላል። ይህ ረቂቅ መመሪያ ማንኛውም ተማሪ የአገራዊ እሴት ያልሆኑና መጤ የሆኑ ነገሮችን በሰውነቱ ላይ ምልክት ማድረግ ከአገራዊ እሴት ጋር የሚቃረኑ አሉታዊ መጤ ምልክቶች በሰውነት ላይ መነቀስ፣ ማሳየት፣ ማድረግ፣ መጠቀም ፍጹም የተከለከለ ነውም ተብሏል። በረቂቅ መመሪያው ከዘጠነኛ እስከ አስራ ሁለተኛ ክፍል ላሉ ተማሪዎች አንድ ተማሪ በስነ ምግባር ጉድለት እጅ ከፍንጅ ከተያዘና የመማር ማስተማሩን ሂደት የሚያውክ ሆኖ ስደተኛ ውሳኔ እስኪሰጠው ከትምህርት ቤት ሊታገድ እንደሚችልም መመሪያው ላይ ሰፍሯል። ተማሪዎች ተደጋጋሚ ጥፋት አጥፍተው ሲገኙ በተለይም ከሰባተኛ ክፍል እስከ አስራ ሁለተኛ ክፍል ያሉ ተማሪዎች እስከ አንድ አመት ድረስ እንደ ጥፋቱ መጠን ተለይቶ ከትምህርት ሊታገዱ ይችላል ሲል ረቂቅ መመሪያው ላይ ያስፍሯል። በሌላ በኩል በትምህርት ቤቶችና አካባቢ የትምህርትና አዋኪ ጉዳዮችን ለመከላከልና ለመቆጣጠር ለሚኒስትሮች ምክር ቤት የቀረበ ረቂቅ ደንብንም አሰናርቷል አሰናድቷል በዚህ ረቂቅ ደንብ ትንባሆ ሲጋራ ሺሻ ጫት አልኮል ሌሎችንም አደገኛ ህገወጥ ወጥ መድኃኒቶችና ሱስ አስያዥ እጾችን ትምህርት ቤት አካባቢ መሸጥም ሆነ ይዞ መገኘትን ይከለክላል የአልኮል መሸጫና ማከፋፈያ ቤቶች የሲጃራ መሸጫ ሱቆች ሺሻ ቤቶች ጫት መሸጫና መቃሚያ ቤቶች ጭፈራ ቤቶች ቁማር ቤቶች እንግዳ ማረፊያ ቤቶችና የሰውነት መታሻ ወይም ማሳጅ ቤቶች በትምህርት ቤት በአምስት መቶ ሜትር ርቀት ውስጥ መከፈት ይኖርባቸው ተከስቷል ይላል መመሪያው። ፊልም ማጫወቻ ቤቶች፣ ፕሌይስቴሽን ቤቶች፣ ደስቲቪ ቤቶች፣ ከረምቡላ፣ ፑል፣ ጆቶኒ፣ ቢንጎና የስፖርት ቁማር መጫወቻ ቤቶችም በትምህርት ቤት አቅራቢያ መከፈትን ይከለክላል መመሪያው። ይህንን የዘገበው ሸገር ሬዲዮ ነው። እናንተ ምን ትላላችሁ? ኮሜንት ላይ